ኤርትራና ግብጽ የሰጡት አደገኛው ማስጠንቀቂያ ምስራቅ አፍሪካን ያመሰው የቀይ ባህር ውጥረትና የኢትዮጵያ ምላሽ። መቼም ምስራቅ አፍሪካ ላይ የማይሰማ ጉድ የለም። ሁሌም አዳዲስ ክስተቶች የሚያስተናግድ ሁሌም አስገራሚና አነጋጋሪ ጉዳዮችን የሚያስተናግድ ቀጠና ነው። ከሰሞኑ ጠቅላይ ሚኒስትር አብይ አህመድ በፓርላማ ተገኝተው የምክር ቤት አባላቱን ደም ሞቅ ያደረገ ንግግር አድርገው ነበር። ታዲያ ይህ ንግግራቸው ተከትሎ ኤርትራና ግብጽ ውለው ሳያድሩ ነበር በጋራ ተገናኝተው የለመዱትን የሴራ ድራቸውን ማራት የጀመሩት። ታዲያ እነዚህ ሁለቱ የኢትዮጵያ ባላንጣዎች በጋራ ካደረጉት ስብሰባ በኋላ እጅግ አስገራሚ መግለጫ ሰጥቷል። ለመሆኑ እያወጡት መግለጫ ምንድን ነው? በዚህ መግለጫ ኢትዮጵያ ላይ የተሰነዘረው አደገኛ ማስጠንቀቂያስ ምንድን ነው? ውድ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጁ እያልን ወደ ትንታኔው ያለፍን፣ አብራችሁን ቆዩ ኤርትራና ግብጽ የቀይ ባህር ወሰን የሌላቸው ሀገራት ተሳትፎን እንደማይቀበሉ ገልጿል። የግብጹ ፕሬዚዳንት አብዱል ፈታህ አልሲሲና የኤርትራ የውጭ ጉዳይ ሚኒስቴር ኦስማን ሳላህ የቀይ ባህር ወሰን የሌላቸው ሀገራት ተሳትፎን እንደማይቀበሉ ገለጹ። በተጨማሪም ቀይ ባህርን መጠበቅና ማስተዳደር በዋናነት የባህሩ ድንበር ተጋሪ ሀገራት ተግባር እንዲሆን አሳስበዋል። ሁለቱ ባለስልጣናት ይህንን የገለጹት ትላንት መጋቢት 14 ቀን 2017 ዓ.ም በካይሮ ቀጠናዊ መረጋጋት ጉዳይ ለሶማሊያ ድጋፍ በሚደረግበት መንገድ ስለ ሱዳን ወቅታዊ ሁኔታና ስለ ቀይ ባህር ደህንነት ዙሪያ በመከሩበት ወቅት መሆኑን የግብፅ መገናኛ ብዙሀን በዘገባቸው አስታውቋል። የኤርትራ የውጭ ጉዳይ ሚኒስቴር ኦስማን ሳላህ ከፕሬዚዳንት ኢሳያስ አፈወርቂ የተላከ መልእክት ለግብፁ ፕሬዚዳንት አልሲሲ መስጠታቸው የጠቆሙት ዘገባዎቹ የፕሬዚዳንት ኢሳያስ መልእክት በሁለቱ ሀገራት ሁለትዮሽ ግንኙነትና የጋራ በሆኑ አስፈላጊ ጉዳዮች ላይ ያተኮረ ነው ሲሉ ገልጿል። በውይይቱ ወቅት የግብፅ የውጭ ጉዳይ ሚኒስቴር ባድር አብዳላቲና የሀገሪቱ የደህንነት ሹም ሜጀር ራል ሐሰን ረሺድ መገኘታቸውን ዘገባዎቹ አመላክቷል። የኦስማን ሳላህና አልሲሲ ውይይት በዋናነት ያተኮረው በአፍሪካ ቀንድ ዙሪያ ነበር ሲሉ ቃል አቀባያቸው መሐመድ እልሻናዊ ገልጸዋል። ሶማሊያን ለማገዝ ሁለቱ ሀገራት ቁርተኛ መሆናቸውን በውይይቱ ተገልጿል ብሏል። በሱዳን ሰላምና መረጋጋት ለማስፈን ሁለቱም ባለስልጣናት መምከራቸውንም ቃል አቀባዩ መሐመድ እልሻናዊ አስታውቋል። ቀይ ባህርን መጠበቅና ማስተዳደር በዋናነት የባህር ድንበር ተጋሪ ሀገራት ተግባር እንዲሆን አልሲሲና ሳላህ መክረዋል። የቀይ ባህር ወሰን ሌላቸው ሀገራት ተሳትፎን እንደማይቀበሉም ገልጿል ሲሉ የግብፁ ፕሬዚዳንት ቃል አቀባይ መናገራቸውም ዘገባዎቹ አካተዋል። ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ሳምንት ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ምላሽና ማብራሪያ ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ፣ ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም ማለታቸውን የተመለከተ ዘገባ ማቅረባችን ይታወሳል። አክለውም ኢትዮጵያ ያላት ፍላጎት እንነጋ እየተነጋገር ነው ሰጥቶ መቀበል ባለበት መግባቢያና ህዝባችን በሚጠቅም መርህ ይህንን ችግር እልባት እናበጅለት እንወያይ እንጂ እንዋጋላንም፣ ሲሉ መደመጣቸው በዘገባው ተካቷል። የቀይ ባህር ፍላጎታችን ከኤርትራ፣ ከሶማሊያ፣ ከግብጽ፣ ከኬንያ የሚያጣላ የሚያዋጋ መሆን የለበትም ያሉት ጠቅላይ ሚኒስትሩ ለሁላችንም በቂ ነው ብሏል። በተመሳሳይ ባሳለፍነው ወር መገባደጃ የካቲት 30 ቀን 2017 ዓ.ም የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላህ ወደ ሪያድ ሰዓት የፕሬዚዳንት ኢሳያስን መልእክት ለሳዑዲ አረቢያ አልጋ ወራሽ ቢን ሳልማን ማድረሳቸው የሀገሪቱ ማስታወቂያ ሚኒስቴር መረጃ ያሳያል። ኤርትራ ኢትዮጵያ በዲፕሎማሲ ወይም በወታደራዊ ኃይል የባህር መዳረሻና የባህር ኃይል ቤዝ የማግኘት የተሳሳተ ና ጊዜ ያለፈበት ምኞት ግራጋቢ ነው ስትል ገልጻ ዓለም አቀፍ ማህበረሰብ ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር ግፊት እንዲያደርግ ማሳሰቧን የተመለከተ ዘገባ ማቅረባችን ይታወሳል። በሁለቱ ሀገራት መካከል ያለው ግንኙነት ከሁለት አስር ዓመታት በኋላ በ2010 ዓ ም ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ኤርትራ ድንበር ኮሚሽን ውሳኔ መቀበላቸው ሲገለጽ ተስተካክሎ ነበር። ይሁን እንጂ በትግራይ ክልል ለሁለት ዓመታት የተካሄደው አስከፊ ጦርነት የቋጨውን የፕሪቶሪያ ስምምነት ከተፈረመ በኋላ በሁለቱ ሀገራት መካከል ተሻሽሎ የነበረው ግንኙነት በድጋሚ ተቀዛቅዟል። ወደብ አልባ የሆነችው ኢትዮጵያ በቀይ ባህር የራሷን ወደብ ለማግኘትና የባህር ኃይል ለማቋቋም እንቅስቃሴ ላይ እንደምትገኝ

ግብጽ የቀይ ባህር አካል ያልሆነ ማንኛውም ሀገር ባህሩ ዙሪያ የሚያደርገውን ወታደራዊ እንቅስቃሴና የባህር ኃይል ለማቋቋም የሚደረግ ጥረት እንደማትቀበል አስታወቀች። በውይይቱ ሁለቱ ሀገራት የቀይ ባህርን ጨምሮ የጋራ በሚያደርጋቸው ቀጠናዊና በተለያዩ መስኮች የሁለትዮሽ ግንኙነቶችን ለማጠናከር ተስማምተዋል። ከዚህ በፊትም ሁለቱ ሀገራት በተመሳሳይ ሁኔታ ተገናኝተው ይህን የቀይ ባህር ጉዳይ አንስተው ነበር። በጊዜውም በመግለጫቸው ላይ የግብጽ የውጭ ጉዳይ ሚኒስቴር የቀይ ባህር ደህንነትን በ ተዋሳኝ ሀገራት ፍላጎት ላይ ብቻ የተመሰረተ ነው። ምንም አይነት ወታደራዊም ሆነ የባህር ኃይል በአካባቢው መገኘት አንፈቅድም ብሏል። አክለውም ወደ ባልባ ሀገራት በቀይ ባህር ዙሪያ የባህር ኃይል ማቋቋም የቀጠናውንና የባህሩን ደህንነት ለመጠበቅ የተደረሰውን ስምነት ክፉኛ የሚጎዳ ነው ሲሉ ተደምጧል። በወቅቱ የግብጽ የውጭ ጉዳይ ሚኒስቴር መግለጫ እንዳስታወቀው አብዱላቲ ከፕሬዚዳንት ኢሳያስ ጋር ባደረጉት ውይይት በአህጉራዊ የጋራ ጉዳዮች በተለይ በአፍሪካ ቀንድ አካባቢ ሰላምና ደህንነትን መደገፍ በሚ የሚቻልበት ሁኔታ ላይ በሶማሊያ ሽብርተኝነትን ለመዋጋትና ሉዓላዊነትን በሁሉም ግዛቶች ላይ ለማስረጽ የሚያስችል የሀሳብ ልውውጥ ተካሂዷል። ስብሰባው በሊቢያና በአፍሪካ ሳህል አካባቢ ስላለው ሁኔታ እንዲሁም በቀይ ባህር ውስጥ ያሉ ልውውጦች እና ማንኛውም የቀይ ባህር አካል ያልሆነ መንግስት በጸጥታና በአስተዳደር ውስጥ ተሳትፎ ውድቅ በማድረግ ላይ ትኩረቱን አድርጓል። ለአንድ ሀገር ሁለንተናዊ እድገትና ሉዓላዊነት መረጋገጥ የባህር በር ጉልህ ሚና እንደሚጫወት ብዙዎች የሚስማሙበት እውነት ነው። ኢትዮጵያ በአክሱም ዘመነ መንግስት ሰፊ ግዛት ስለነበራት አዶሊስ የሚባል ጥንታዊ የባህር በር እንደነበራት አስታውሰው፣ ይህን ወደብ በመጠቀምም የዚያ ሰሜን አፍሪካና የገልፍ ሀገራት ድረስ የተስፋፋ የንግድ እንቅስቃሴ ታደርግ እንደነበረ የሚያነሱ አሉ። እንደሚታወሰው በቅርቡ ጠቅላዩ በነበራቸው የፓርላማ ቆይታ ስለቀይ ባህር አንስተው ተናግረው ነበር። በንግግራቸውም ኢትዮጵያ ለቀይ ባህር ስትል ኤርትራን የመውጋት ፍላጎት እንደሌላት፣ ነገር ግን ደግሞ ኢትዮጵያ የቀይ ባህርን ጉዳይ በቀላሉ እንደ እንደማትተወውና በሰጥቶ መቀበልና በመተባበር መርህ ተመርተው ኢትዮጵያ ወደ ቀይ ባህር የምትመለስበት መንገድ እንደሚፈጥሩ ተናግረው ነበር። የቀይ ባህር ፍላጎታችን ከሶማሌ ከጅቡቲ፣ ከኤርትራ፣ ከኬንያ የሚያጣላ የሚያዋጋ መሆን የለበትም የጋራ ሀብት ነው ያሉት ጠቅላይ ሚኒስትሩ አምስት ሺህ የባህር ዳርቻ በቀጠናው ላይ እንደሚገኝና ለሁሉም በቂ መሆኑን ጠቅሰዋል። ይህን ሀሳብ ያልተቀበሉት ግብጽና ኤርትራ በገራ ተገናኝተው በቀይ ባህር ጉዳይ ላይ ከእኛ በቀር ማንም ውሳኔ ሰጪ አይደለም እኛ ብቻ አዛዥ ማለት ጀምሯል። ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሙታዎች ይሰማሉ ሲሉ የተናገሩት ጠቅላይ ሚኒስትሩ ለኢትዮጵያም ሆነ ለኤርትራ ሕዝብ ማረጋገጥ የምፈልገው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም ብለዋል። ባለፈው ዓመት ኢትዮጵያ ከራስ ገዝ ሶማሊላንድ ጋር የባህር በር ሊያስገኝላት የሚችል የመግባቢያ ሰነድ መፈራረሟን ተከትሎ ከሶማሊያ ጋር ውጥረት ውስጥ ገብታ ቆይታለች። ኢትዮጵያና ሶማሊላንድ የተፈራረሙት ስምምነት ለ50 ዓመታት የሚ ዘልቅ ሊዝ መሆኑ በወቅቱ የተገለጸ ሲሆን ኢትዮጵያ ሶማሊላንድ ውስጥ የጦርና የንግድ ሰፈር እንዲኖራት የሚፈቅድ መሆኑንም ተነግሮ ነበር። ይህንን ስምምነት ተከትሎ ውጥረት ውስጥ የቆዩት ኢትዮጵያና ሶማሊያ በቱርክ መንግስት አሸማገኝነት እርቅ አውርደዋል። ጠቅላይ ሚኒስትር አብይ ከ120 ሚሊየን በላይ ህዝብ ያላት ሀገር የባርበር ያስፈልጋታል ሲሉ ዛሬም በድጋሚ ተናግሯል። የኤርትራ ህዝብ ልማት የሚፈልግ ህዝብ ነው ያሉት ጠቅላይ ሚኒስትር አብይ ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ነው ህልም ሊያስቆመን ይችላል የሚል ስጋት የለብንም ሲሉ ተደምጧል። ኢትዮጵያ ዘጠና 95 በመቶ የሚሆነውን የውጭ ገቢ ምርቶቿን የምታንቀሳቀሰው 31 ኪሎ ሜትር በተዘረጋ የሚያጠጋው የጅቡቲ ወደብ ነው። ኢትዮጵያ በአንድ ወቅት በምጽዋና አሰብ የባህር ባለቤት ነበረች። ይሁን እንጂ ኤርትራ እንደ አውሮፓውያን አቆጣጠር በ1993 ነጻ ሀገር መሆኗን ተከትሎ ወደብና የባህር ጠረፍ አልባ ሆናለች። ታዲያ በድጋሚ የባህር በር ለማግኘት ጥረት እያደረገች ቢሆንም ኤርትራና ግብፅ ግን ይህን ሀሳብ መቀበል አልፈለጉም። ከሁለተኛው የዓለም ጦርነት ወዲህ በርካታ ሀገሮች ወደብ አልባ እንደሆኑ የሚታወቅ ሲሆን የነዚህም ወደብ አልባ ሀገሮች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱ መረጃዎች ያመለክታሉ። የተባበሩት መንግስታት ድርጅት ወደብ የሌላቸው ሀገሮች በሚመለከት በጠራው መጀመሪያ አስር የነበሩት ሀገሮች በሶስተኛው ጉባኤ ይኸው ቁጥር ወደ 42 ከፍ ማለቱን ይህንን እውነታ የሚያንጸባርቅ ነው። ከነዚህም ወደብ አልባ ሀገሮች ውስጥ 15 በአፍሪካ፣ 13 በአውሮፓ፣ 12 በእስያ ሲሆኑ ሁለቱ ደግሞ በደቡብ አሜሪካ ይገኛሉ። የወደብ አልባ ሀገሮች ቁጥር ወደፊትም እየጨመረ ይሄዳል የሚል ግምት ሲኖር፣ በጎረቤት ሀገሮች ወደቦች የመጠቀም መብታቸውን እየተጠናከረ ይሄዳል የሚል እምነት አለ። በዲሴምበር 10 ቀን 1982 ባህርን በሚመለከት የወጣው የተመድ አለማ ቀፍ ስምምነት የሚያረጋግጠውም ይህንን ሀቅ ነው። አሁን ጠቅላይ ሚኒስትር አብይ አሰብና ምጽዋን ወደቦች ለኢትዮጵያ ፈጣን ልማት አስፈላጊ መሆናቸውን አምነው እምነታቸውን ይፋ ያደረጉት ስልጣን በያዙ በሶስት ወራት ውስጥ ነው። እጅግ በጣም ትልቅ እርምጃ ነው። ይህ አሰብንና ምጽዋን ላለመጠቀም በልህ የሄድንበት መንገድ ምን ያህል እንዳስከፈለን ታሪክ በሰፊው በዝርዝር ያቀርበዋል። ምን ያህል እንዳንከራተተንም እንዲሁ። ዋና ቁም ነገር ባለፈው መኖር አይደለም፣ አዲስ ተስፋ ሰንቆ ቆ መጓዝ ነው። በአዲስ ተስፋ ስንጓዝ ኢትዮጵያና ኤርትራ ተጠቃሚዎች ይሆናሉ። መቼም ኢትዮጵያ የባርበር አልባ ሆና መቅረቷ የማስከፋው ኢትዮጵያዊ አይገኝም። አሁን ያለፈው አለፈ። ወደፊት ግን የምጽዋና አሰብ ወደቦች እንደ ሌሎች ሀገሮች በወረፋ የሚገባባቸው ይሆናሉ። በተለይ ደግሞ የአሁኑ የኤርትራ መንግስት ተወግዶ በሰጥቶ መቀበልና በጋራ ትብብር ማደግ እንደሚቻል የሚያምን መንግስት የሚመጣ ከሆነ ኢትዮጵያም ሆነች ኤርትራ እጅግ ግዙፍ ኢኮኖሚ መገንባት ይችላሉ። ምጽዋና ካሰብ እንዲሁም በሁለቱ ሀገሮች ስምምነት ወደፊት በቀይ ባህር ድንበር በሚሰሩ ወደቦች ምክንያት በሚገነቡ አቋራጭ መንገዶች በርካታ የጭነት መኪኖች ይርመሰመሳሉ። አሰብና ምጽዋ ካሸለቡበት ይነቃሉ። መላው የኤርትራ መንገዶች እንደ ኢትዮጵያ መንገዶች ሁሉ በጭነት መኪኖች ይጨናነቃሉ። ሚናውም ስለማይበቃ የባቡር መስመሮች በቅርብ ይዘረጋሉ። መንገድና የባቡር መንገድ ስለማይበቃቸው በየወደቦቹ ያሉ አውሮፕላን ማረፊያዎች ስራ ይበዛባቸዋል። ይህም ሆኖ ኢትዮጵያ ትልቅና በመቶ ሚሊዮን የሚቆጠር ሕዝብ ያላት ሀገር በመሆኗ አሰብና ምጽዋ ብቻ አይበቋትም። ጅቡቲም፣ በርበራም፣ ኪሲማዮም፣ ሞቃዲሾም፣ ሞምባሳም፣ ፖርት ሱዳንም ያስፈልጓታል። ትክክለኛ ራዕይ ካለን በሁሉም ወደቦች እየተጠቀምን ኢኮኖሚያችንን ለማፋጠን እንችላለን። አበቃን። መልካም ጊዜን ተመኘንላችሁ።